ዶክተር ኤልሳቤጥ ወልደጊዮርጊስ ከዚህ ዓለም በሞት ተለዩ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዳይሬክተር በመሆን ያገለገሉት ዶክተር ኤልሳቤጥ ወልደጊዮርጊስ ከዚህ ዓለም በሞት ተለይቷል። በኮርኔል ዩኒቨርሲቲና በኒውዮርክ ዩኒቨርሲቲ ከፍተኛ ትምህርታቸውን የተከታተሉት ዶክተር ኤልሳቤጥ በሸገር ራዲዮ በሸገር ካፌ ፕሮግራም በሥነ ጥበብና ታሪክ ጉዳዮች ላይ በተደጋጋሚ በመቅረብ እውቀታቸውን አካፍለዋል። ለስራ ከቆዩበት በተባበሩት አረብ ኤምሬትስ ሻርጃ ከተማ ማረፋቸው ተሰምቷል። የዶክተር ኤልሳቤጥ አስክሬን ወደ ኢትዮጵያ ለማምጣት ዝግጅት እየተደረገ መሆኑን ሰምተናል። ለዶክተር ኤልሳቤጥ ወልደ ጊዮርጊስ ወዳጅ ዘመዶች ሸገር መጽናናትን ይመኛል። የመረጃ ምንጫችን ሸገር ሚዲያ ነው፣ ወይም ሸገር ኤፍኤም የማያውቅ ኢትዮጵያዊ የለም። እጅግ አሳዛኝ፣ በጣም በሚያሳዝን ሁኔታ የዶክተሯ እልፈት በጣም ዛሬ ደግሞ የተሰሙት እንግዲህ አንጋፋው የኢትዮጵያ የሙዚቃ በአምባሰል ዘፈን ላይ ሳክስፎን በተለይ በመጫወት የምታውቁት አንጋፋ አርቲስት ዛሬ ማረፋቸውም ተሰምቶ በር ደግሞ እዚህ ላይ የዶክተር ኤልሳቤጥ ማረፍም በጣም ያሳዝናል። በአንድ ቀን የተሰሙት እጅግ አሳዛኝ መረጃዎች መካከል እነዚህ ዋንኞቹ ናቸው። ነፍሴማ እስካሁን አብሬያቸው ቆየሁት። ሚኪነኝ ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናች ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩልኝ።